በሺዎች የሚቆጠሩ ምዕመናን ርዕሰ ሊቃነ ጳጳሳት ፍራንቺስኮስን እየተሰናበቱ መሆኑ ተነገረ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ አስክሬን በቅዱስ ጴጥሮስ ባዚሊካ ማረፉን ተከትሎ በሺዎች የሚቆጠሩ ምዕመናን ፍቅርና አክብሮታቸውን በመግለጽ የመጨረሻ ስንብታቸውን እያደረጉ መሆኑ ተነገረ። የቅዱስነታቸው አስክሬን በትናንትናው እለት ወደ ቅዱስ ጴጥሮስ ባዚሊካ መዘዋወሩን ተከትሎ በሺዎች የሚቆጠሩ ምዕመናን እስከ ምሽት ድረስ በመቆየት አክብሮታቸውን ሲገልጹ የነበሩ መሆኑ ተገልጿል። ከካቶሊካውያን በተጨማሪም የሌላ ቤተ እምነት ተከታዮችና መልካም ፈቃድ ያላቸው ሁሉ ቅዱስነታቸውን በመሰናበት ላይ መሆናቸውም ተነግሯል። አብዛኞቹ ምዕመናን በቫቲካን ተገኝተው የነበረው የትንሳኤ በዓል ለማክበርና የካርሎ አኩቲስን ቅድስና የሚሰራና ስራን ለመታደም የነበረ ቢሆንም በቅዱስነታቸው ያልተጠበቀ ዜና እረፍት ፍቅርና ክብሮታቸውን ለመግለጽ እንደቆዩም ተነግሯል። ምዕመናን ወደ ቅዱስ ጴጥሮስ በሚያቀኑበት ወቅት በዝማሪና የመቁጠሪያ ጸሎት በማድረግ የነበረው መሆኑ ሲገለጽ፣ ከቅዱስነታቸውም ጋር ጥቂት ጊዜ በመቆየት ፍቅራቸውን በመግለጽ እንዲሰናበቱ ሲደረግ ቆይቷል። የቅዱስነታቸው አስክሬን ለሚወዷቸው ምዕመናን እስከ አርብ ድረስ በቅዱስ ጴጥሮስ ባዚሊካ የሚያርፍ መሆኑ ሲገለጽ፣ ቅዳሜ ዕለትም በቅድስት ማርያም ማጆር ባዚሊካ ስርዓተ ቀብራቸው እንደሚፈጸም ካቶሊክ ኒውስ ኤጀንሲ ዘግቧል።